ፈርቻለሁ ምን ሊመጣ ምን ሊመጣ ከመንስ ላይ ምን ልታጣ ምን ምን ሆኖ ምን ልታጣ? እርግጥ ነው እሺ፣ ያስፈራል። ያልነበረ አዲስ ነገር ያልተሰራ አዲስ ቀመር፣ እርግጥ ነው ያስፈራል። ግን የነበርክበት ላይ ከዋልክ ከእንግዲህ ይበቃል ካላልክ አዲስ ነገር አታገኝም። የምድር እውነት ይሄ ነው ብትሰማኝም ባትሰማኝ። ሰው ምን ይለኛል አብትበል የተገኘ ሁለት ወድቀ ያለምከውን ሰው ሳትሆን ትቀራለ። ተደብቀ ሞክር፣ ውደቅ፣ ከዛ ተነስ። ብቻ ወድቀህ እንዳትቀር። ላለመሳሳታት ሞክር፣ ፍጹም የለም ከአምላክ በቀር። ፔሌን ጠይቅ፣ ስንት ጊዜ እንደወደቀ። ኃይሌን ጠይቅ፣ ከድል በፊት ስንት ጊዜ እንደማቀቀ። ጀግንነትህ ከውስጥ አለ፣ ፈሪነትህ የደበቀው። ከእንግዲህ በቃ በልና ልቤን ፈተ ልቀቀው። ሞክር፣ ውደቅ ከዛ ተነስ ብቻ ወርቅህ እንዳትቀር፣ ላለመሳሳት አትልፋ። ፍጹም የለም ከአምላክ በቀር። ሞከር ብትፍራ ምን ሊመጣ ምን ሊታጣ? ያ ረሱላ ምስጣቸው የመጠቁ ሰዎችን ሁሌም ስናስብ እኛ ያለንበትን እንድንገራ ያስችለናል። ጨካኝ ሰው ሁን፣ ለሌሎች አይደለም ግን፣ በራስህ ፍላጎቶች ላይ ጨካኝ መሆን አለብህ። ነፍስያ አምስት ደቂቃ ብቻውን ላይ ጨምር ስትልህ አይ ዛሬ ማታ አይደለም፣ በቂ ጊዜ አባክኛለሁ ለማለት የሚያስችል ጨካኝ ሁን። አንዲት በእድሜዋ ጫፍ ላይ የደረሰች ሴት በህይወቷ ያለፈችበትን በጸጸት ስሜት በማስታወሻ ደብተሯ ላይ እንደዚህ ስትል ታሰፍራለች። ልጅ እያለሁ እንደ ጓደኞቼ ትልቅ ሁኜ መቼ ይሆን ትምህርት ቤት የምገባው እያልኩኝ እጓጓ ነበር። እንደ ተመኘሁትም ጊዜው ደርሶ ትምህርት ቤት ገብቼ የልጅነት ጊዜን አሳለፍኩ። ከዛም ብዙ መቆየቴ ስላሰለችኝ መቼ ይሆን ዩኒቨርሲቲ መግባት የምችለው ብዬ አስብ ነበር። እንደ ተመኘሁትም በተግባር ገባሁ። ነገር ግን ከሱም ቢሆን በመሰላቸቴ ተመርቄ የምወጣበት እለት በናፍቆት መጠበቅ ጀመርኩ። ከጥቂት ጊዜ በኋላ ተመርቄ ወጣሁ። ወደ ቤት ስገባ ነጠላነት የተሰማኝ ስለዚህ ማግባት እንዳለብኝ ወሰንኩኝ። ብዙም ሳልቆይ ያገባሁ፣ ነገር ግን ቤቱ በጭርታ የተሞላ ሆነብኝ። አላህ ልጆችን በሰጠኝ ብዬ ተመኘው። ብዙም ሳልቆይ የልጆች እናት ለመሆን በቃሁ። ነገር ግን በቤቴ ውስጥ መዋል በጣም አስጠላኝ። እናም በተማርኩበት ዘርፍ ተቀጥሬ መስራት ጀመርኩኝ። ከዛ ከዛም የራሴ ቤት እንዲኖረኝ ተመኘው፣ ምኞቴም ተሳካ። ነገር ግን ልጆቼ እያደጉ በመሆኑ ሁሉም አንድ በአንድ እያገቡ ወጡ። ከጊዜ በኋላ በተቀጠርኩበት ስራ ተሰላቸውና ጡረታ ወጣሁ። ከዛ በቤት ውስጥ መዋል ስጀምር ከተመረቅኩ በኋላ እንደነበረው ህይወቴ አሁንም ብቸኝነት ዳግም ያሳድደኝ ጀመር። ነገር ግን ያ ጊዜ ፊቴ ለህይወት ያዘርኩ ወጣት ነበርኩ። አሁን ግን እድሜ ወደ አመሻሹ ላይ በመሆኑ ለህይወት ጀርባ ሰጥቻለሁ። ያለፈው ህይወቴን እንዴት በፍጥነት እንዳለፈ ስመለከተው ከአንዱ የህይወት እርከን ወደ ሌላኛው እየተሸጋገርኩ የኳተንኩበት ከመሆኑ በስተቀር ትርጉም ያለው ነገር አይሰማኝም። ይሁንና አሁንም ቢሆን ሙጣጭ ጊዜና ተስፋ አለኝ እና ቁርኣንን በቃል ለማጥናት ተመኘው። ነገር ግን በእድሜ ሳቢያ ማስታወስ ችሎታዬ ከድቶኝ ያገኘሁት አ መጾም ፈለኩኝ ሆኖም ግን ጤንነቴ እንደማይፈቅድልኝ ተረዳ። የሌሊት ሶላትን ለመስገድ ፈለኩኝ፣ ይሁንና እግሮቼ ሊሸክሙኝ አልቻሉም። ጊዜ ማለት ምን ማለት እንደሆነ የገባኝ በጣም ዘግይቶ ነበር ትላለች። በጊዜ ውስጥ የምናሳልፈው አንድ ጊዜ ብቻ መሆኑንና ዳግም እድል የማይሰጠን መሆኑን ነው። ዛሬ ብቅ ብላይ የሄደችው ፀሐይ ነገ ብቅ ማለቷ ተመሳሳይ የሰዓት አቆጣጠር እንድንቆጥር ትፈቅድልናለች እንጂ ያንኑ ጊዜና እድል ግን ይዛልን አትመጣም። አደሊል ቂሰቱል ወል ህካያ 141 በነገራችን ላይ ሰዎች ደስታን ያለ ቦታው ነው የምንፈልገው። በሐራም ነገር ውስጥ ጭንቀት እንጂ ደስታ የለም። ኪታሙ መጥፎ ነው በጣም በዚሁ ዱንያ ውስጥ ማለት ነው ዱንያ ውስጥ ምሳሌ፣ ሁለት ወጣቶች ሐላል በሆነ መንገድ ተጋብተው ሲኖሩና ከሐላል ውጭ በሆነ መንገድ ያን ስሜታቸውን ሲያስተናግዱ ሁለቱ ውጤታቸው በጣም ከባድ ነው በጣም ከባድ ልዩነት ነው። በይን ሰማ ወላ የካሊቃቸውን ትእዛዝ የሚተገብሩ ሰዎችና ካሊቃቸውን አውቀውት አው አለ አልካዱ ነገር ግን የዑቡድያ የአምልኮት ክፍል ካልጨመሩበት ስቲል ችግር ነው ማለት የምንኖረው ቀለል አርገው በራስህ ላይ አትጨክም በሚል አለም ውስጥ ነው። ግን ነቢዩ ሰለላሁ ዓለይሂ ወሰለም በአኺራ ጉዳይ ቀላል አላደረጉም። እግራቸው እስኪያብጥ ድረስ ተሀጁድን ለመስገድ ይነሱ ነበር። ለእኛ ሲሉ አልቅሰዋል። ከማንም በላይ ለኡማቸው ሲሉ ደክመዋል። ስለዚህ አዎ ጨካኝ ሁን፣ ለስንፍናህ ጨካኝ ሁን፣ ለሰበቦችህ ጨካኝ ሁን፣ ነገ እያልሽ ለምትኖረው የራስህ አካል ጨካኝ ሁን። ይህ ቦታ ሁሉንም እኩል የሚያደርግ ነው፣ ሀብታሙንም ድሃውንም፣ እውቀት ያለውንም እውቀት የሌለውንም። ነገር ግን መጨረሻ ላይ ሁሉም ሲሞት የሚያድነው ነገር ቢኖር ከአላህ እዝነት በኋላ መልካም ስራው ነው። ዱንያ ላይ አላህ በሰጠው ጸጋ ምን አደረገበት? አላህን በማምለክ ላይ አውሎታል ወይስ አላዋለውም? የሚለው ነው ዋናው ነገር። መሞትማ ሁሉም ይሞታል። መሞት ብቻ ቢሆን ኖሮ መቀስቀስ ባይኖር፣ ሂሳብ ባይኖር ህይወት ትርጉም የላትም ነበር። ኩሉ መን ዐለይሃ ፋን። ሀብታችሁንም፣ ገንዘባችሁንም፣ ደማችሁንም፣ ቤተሰባችሁንም፣ ክብራችሁንም ለሱ ትሰጣላችሁ። ያን ጊዜና ወሬ ሰለቸና የአላህ መልእክተኛ የሰዕድ ብኑ ሙዓዝ መሞትን ሲሰሙ እየሮጡ ወጡ። ሀታ ላቸው ላይ ኩታቸውን መደረብ አልቻሉ ምንድነው የሚያሮጡት ያ ረሱለላህ አሏቸው። ፍጠኑ ፍጠኑ፣ ሰዕድ ሞቷል አሏቸው። ታዲያ ምን ችግር አለ? ቀስ ብለን የምንራምድ መላእክቶች ይቀልሙኛል ያጥቡታል አሉ። እኔ አጥበዋለሁ አለ እርሱ ነው። ወሰዕድ ብኑ ሙዓዝ ጀናዛውን የአላህ መልእክተኛ አጠቡ ወደ ሰማይ ሲሄድ አርሽ ተንቀጥቅጦ ተቀበሉ። የአላህ መልእክተኛ ወህተዘ አርሹ ራህማን ሊሳዕዳ ለሳዕድ ሙዓዝ ተንቀጠቀጠ የአርሹ ራህማን ነው። ይሄ ወጣት ሰው ማለት መዲና ስልምናን ተቀበለች ብርሃኗ ሰጠ። ይህን ጊዜና ተስማሙና ሰባ ምናምን ሆኖ በሚቀጥለው ዓመት የአላህ መልእክተኛ ለማግኘት ወደ መዲና ተጓዙ። አስራ ሶስተኛው ዓመት የመጨረሻው አመት ሂጅራ በመካ እንደ ማለት ነው። አላህ መልእክተኛ 13ኛው አመት ሂጅራ ላይ ሰባ ምናምን ሆነው ያኔ ወንዶች ብቻ አልነበሩ፣ ሁለት ሴቶች ነበሩ። ወንዱ ሰይበቱ ቢንቱ ከዓብ ወስማ ሁለቱ ጀግና ሴቶች ከነዛ 69 ወንዶች ጋር ሆነው መጡ። የአላህ መልእክተኛም በአያሙ ተሽሪቅ፣ አያሙ ተሽሪቅ ማለት ምንድነው? ከኢደላ አድሐ በኋላ ያሉት 3 ቀን መሐከለኛው ቀድ ላይ በሚና ተራራ ላይ ለመገናኘት ቃል ተጋቡ። ቃል ተቀበሉ። አገኟቸው። ያላህ መልእክተኛ ያንግ ዜና ግን ያላህ መልእክተኛ ለብቻ አልመጡ። ምክንያቱም የመጡት ሊወስዷቸው እንደሆነ አውቀዋል። ሊወስዷቸው ያንግ ዜና ጎታቸውን አባስ ብን አብዱል ሙጠሊብ ግን ይዘውት መጡ። አባስ አልሰለምም አልሰለምም። አባስን ይዘው መጡና ሲገናኙ አባስ መናገር ጀመር። ታውቃላችሁ አረለ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ ዘንድ ዕዝን ወመናዓትን በክብርና በጥበቃ ስር ው ያለ አሁን፣ ስትወስዱት እንደኛ እንደምንጠብቀው በክብርና በጥበቃ ስር እንደምታደርጉት ቃል መግባታችሁን እፈልጋለሁ፣ አለበዚያ አልሰጥም አለ። ይህ ሲል የዛ የነበሩ የመዲና ሰዎች ከአባስ በላይ እስልምናን ያውቃሉ፣ ለእስልምና የከፈሉትን መሰዋዕትነት እነሱ ያውቃሉ። ምን አሉ? አባስ አንተ ዝም በል የአላህ መልእክተኛ ይናገሯል የአላህ መልእክተኛ መናገርገው ነፍሶቻችሁንና ቤተሰቦቻችሁን ከምንጠብቁበት ነገር ትጠብቁኛላችሁ? አሏቸው። ወዲያው በራእ ብኑ መዕሩር የሚባል ፈጣን ሰሓባ አለን የመዲና ኸዝረጆች መካከል ተነሳና ናአም ያ ረሱለላህ፣ የአላህ መልእክተኛ ሰለላሁ አለይሂ ወሰለም፣ እኛ ሽርጦቻችንን ከምንጠብቅበት በሙሉ እንጠብቅሃለን አላቸው። ሽርጥ ብሎ ማለት ምንድን ነው? ሰው ራሱን የሚሸፍንበት ማለት አንደኛው ራሱ ሁለተኛ ሽርጥ ማለት ባልተቤት ማለት ነው እ ቤተሰቦቻችንም ከምንጠብቅበት እንጠብቀሃለን። ከዛ ይህን ጊዜና ና ቢል ሐይተም እምተይሃን በራህ አትቸኩላል ያ በጣም ጥበበኛው ሰው እያልኳቸሁ አትቸኩል በራህ ምን እየተባለ እንደሆነ ይግባል። ምን እየተባለ እንደሆነ ይግባል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያሉ ያሉት አሏቸው ቱባይዑን አል ደም ል አሕመር ወላአስወል በቀይም በጥቁርም ደም ቃል ትጋቡኛላችሁ እያሉ የአላህ መልእክተኛ ወ እኛ ቃል ኪላናለን ከመካሰቦች ጋር ላንጋጭ አንተን የወሰድን ጊዜና ግን አሉ መጋጨታችን አይቀርም። የተጋጨን ጊዜና ከማን ጋርና አላችሁ ያን ጊዜና የአላህ መልእክተኛ

ብናይያንጨርይሻለሁዋለ ሳአድ ኑባዳ ተነሳ። ያ ማዕሸር የስሪብ አለ፣ የየስሪብ ሰዎች ሆይ፣ የኸዝረጅና አውስጎሳ ሰዎች ሆይ የአላህ መልክተኛ እያሉ ያሉት አላቸው። ቀዩንም ጥቁሯንም ደም አብራችሁን ልታሳልፉ እወቁ። የአላህ መልእክተኛ ይዛችሁ ስትመለሱ አለ፣ ስትመለሱ አትጠራጠሩ። ጦርነት ይመጣል፣ ባለአባቶቻችሁ ይገደላል። እሱ ማለቱ ራሱ ማለቱ ታላላቆቻችሁ ይሞታሉ፣ ገንዘቦቻችሁ ይጠፋሉ፣ ሀብት ንብረቶቻችሁን ሊወድሙ ይችላሉ። ሀብታችሁንም፣ ገንዘባችሁንም፣ ደማችሁንም፣ ቤተሰባችሁንም፣ ክብራችሁንም ለእርሱ ትሰጣላችሁ። ያን ጊዜና ወሬ ሰለቸናል፣ በረሃብ ንመሩ በጀመረ ወሬ ሰለቸናል። የአላህ መልእክተኛ አጅን ስለን እኔ ቃል እጋባህ ነው አለ። ግን አንድ ጥያቄ ልጠይቀት እኔ ቃል ልጋባህለሁ ማሸረ የትሪኑን ቃል ይጋባዋል ግን ለእኛ ምን አለና? ጀነት አላችሁ አሏቸው። ያን ጊዜና እጆች በሙሉ ተረባረቡ፣ ወለነ ጀነቱ ልጀና አሉ። ጀነት እጃቸውን ሰጡ። የተሳካለት ሙእሚን ፍላጎቱን በቀላሉ አይተውም ያሰለጥናቸዋል እንጂ። አላህ ስብሃነ ተዓላ እንዲህ ይላል። በጌታው ፊት መቆምን ለፈራ ሰው ከፍላጎቶቹም ራሱን ለከለከለ ጀነት እርሷ ቤቱ ናት። እቀየራለሁ ለማለት ቀላል ነው፣ በእውነት ለማድረግ ግን ከባድ ነው። ለሰዓታት ስክሮን ማድረግ ቀላል ነው። ቁርአንን መክፈት ግን ከባድ ነው። ማማት ቀላል ነው። ዝም ማለት ግን ከባድ ነው። ማለም ቀላል ነው። መስራት ደግሞ ከባድ ነው። ግን አስቸጋሪዎቹ ነገሮች ናቸው ታላቅ የሚያደርጉ። ኢማም ሻፊዒ እንዲህ ይላሉ አዝለሙ ናስ ሊነፍሲ መን ረግበ ፊ መወደት መን ዘሂደ ብሂ ነፍሱን በጣም የበደለ ሰው ብሎ ማለት የማይፈልገውን ችላ ያለውን ሰው እጅግ በጣም በመፈለግ የሚንከራተድ ሰው ነው ይላሉ ኢማም ሻፊዒ። ፈጅር ሰላት መነሳትና መስገድ ግዴታችን ነው አይደል? ተነስተን መስገድ አለብን። አሁን ሳይንቲስቶች የደረሱበት ምርምር ነው የምነግራችሁ። ስትሮክ የሚባል በሽታ አለ። ስትሮክ ማለት የደም ቧንቧ ጠቦ ደም መንቀሳቀስ ሲያቅተው ፓራላይዝድ የሚያደርግ የደም ግፊት የሚፈጥረው በሽታ የሰው ልጅ ማታ ተኝቶ ለምሳሌ ከምሽቱ ሁለት ሰዓት፣ ሶስት ሰዓት ተኝቶ ሌሊቱ ሙሉ የደም ቧንቧው እየጠበበ እየጠበበ ይሄዳል። አእምሮ ውስጥ የመጨረሻ መጥበብ ላይ የሚደርሰው ጧት ሁለት ሰዓት ላይ ነው። ሲጠና አብዛኛው ፓራላይዝድ የሆኑ ስትሮክ የመታቸው ሰዎች ጧት ሁለት ሰዓት ላይ ነው የተመቱት። ከዛ በፊት አስራ አንድ ሰዓት አስር ሰዓት ላይ ላይ ለሰላት የሚሰግድ ሰው ሳይክሉን ያቋርጠዋል እንዳይ እንዳይጠብ ያደርገዋል ልክ ስትነቃ መስፋት ይጀምራል የደም ባንቧ ማለት ነው እ ሱብሃንአላህ ከዛ በኋላ እንኳን ቢተኛ አንድ ሰው ጠቦ አይቸገርም መጀመሪያውን ኦሬዲ ሳይክሉን ስላቋረጠው ማለት ነው ለይን ለመነሳት ዱንያዊ የሆነ ጥቅም እንኳን አሁን የሰው ልጅ እየደረሰበት ያለው ማለት ነው ሱጁድ ማድረግ ሱጁድ ማድረግ በራሱ የሰው ልጅ ስትረስ በማስወገድ እማ የማይጠቅሙ ነገሮችን ወደ መሬት በመልቀቅ ዲስቻርጅ በማድረግ ጥቅም አለ እዚ ዱንያ ላይ ማለት ነው። የታዘዝናቸው ነገሮች እንኳ በዱንያ ላይ ጥቅም አላቸው፣ በአኸራም ጥቅም አላቸው። የተከለከልናቸው ነገሮች በሙሉ ደግሞ ዱንያ ላይ የሚጎዱ ናቸው፣ አኸራም የሚያስቀጡ ናቸው። ቀልቡ በሽተኛ የሆነ ሰው ምልክቱ የሚጠቅመውን ነገር ትቶ የሚጎዳውን ይፈጽማል። አላህ ያዘዘውን ነገር ትቶ አላህ የከለከለውን ነገር ያደርጋል። የልብ ጤነኝነት ምልክቱ ደግሞ ጤነኛ የሆነች ሰሒሕ የሆነች ሰሊም የሆነች ልብ የምትባለዋ ዱንያ ላይ እየኖረች ዱንያን ተሻግራ አኼራ ላይ ያለች ቀልብ ናት። ፊዚካሊ ዱንያ ላይ ነው እየኖረ ያለው ግን ልቡ ያለው የት ነው? አኸራ ላይ ው ሁሉንም ነገር ከአኸራ ፐርስፔክቲቭ ነው የሚያየው፣ ከአኸራ አንጻር ነው የሚያየው። ከዱኒያ ሰዎች ጋር አብሮ እየኖረ ነው ፊዚካሊ፣ ግን ሙሉ ሀሳቡ አኸራ ላይ ነው ያለው። ለሰበቦችህ ጨካኝ ሁን። ምክንያቱም ሰበቦችህ ጀነትህን እየሰረቁብህ ነው። ነፍስህ ሁልጊዜም ላለማደግ ምክንያት ታገኛለች። ደክሞኛል፣ ከባድ ነው፣ በሚቀጥለው ሳምንት እጀምራለሁ። የሚቀጥለው ሳምንት የሚቀጥለው አመት ይሆናል። እናም ሳታውቁ በነስሐዎችህ ብቻ በአላህ ፊት ትቆማለህ። ስለዚህ በቀስታ እያጠፋችህ ላለችው የራስህ አካል ጨካኝ መሆን አለብህ። አይውላችሁ፣ ነቢዩላህ ዩኑስ አለይሂ ሰላም መትረፍ ከማይታሰበው የአሳ ነባሪ ሆድ ውስጥ በጽልመት ዓለም ተውጠው እያለ ህይወታቸው እንዲቀጥል ከላይ አዋጅ መጣ አላህ እኛንም መከራ እንጂ ሌላ ከማይሰማበት የዱንያ ጣብቂኝ አውጥቶ እሱን በማስታወስ እርካታን የምትጎናጸፈው ልብ ከሚመቻት ቦታ ያኖረን በህይወት መንገዳችን ላይ የተቀመጡ ጋሬጣዎችን በሙሉ እየጠራረገ መንገዱን ምቹ በማድረግ ዘላቂ የህይወት ኮምፓስን ይወፍቅን አሚን አሚን አትሎም ኩራት ሲሰማ ነፍስን መሬት አውርደ ልኳን ማሳየት ይጠበቅባል ሰይድና ዑመር ብኑ ልከጣብ አንዴ በጣም ፀሐይ በሆነው ወቅት ከቤታቸው ወጡና አሰላቱ ልጃሚ አሉ። ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ አሰላቱ ልጃሚ አሉ። ሰሓባው ከየቤቱ ወጣ። በዛ ፀሐይ ፀሐዩን ታውቁታላችሁ፣ የአረቡ መጡ፣ ወጣ፣ ቆመ። እንደ ቆመ መመልክት ሊያስተላልፉ ነው። ጦርነት ሊያውጁ ይሆን? ሰሓባው ጆሮውን ጣላ አርጓል። እኔ ኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ልጠብቅ ነበረ። ይችን ተናገሩና ተመልሰው ቤታቸው ገቡ። ሰው ተበተነ። ሰይድና ዓሊ ተከተሏቸው። የአሚር አልሙዕሚኒን ምንድን ያረከው? ራስን አዋርደህ እኮን የተመለስከው አሏቸው። አዎ የዓልያ ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት። ዑመር አሁን እኮ የአገር መሪ ሆንክ፣ የኡሞ አስተዳዳሪ ሆንክ፣ ምድር በእጅህ ገባች፣ ሩምና ፋርስ እኮ ይፈሩሃል፣ ማን አለ ካንተ የበለጠ አለችኝ። ወጥቼ የሕዝብ ፊት ላዋርዳት ፈለገች። አየህ እንዴት እንደሚሰብሯት ክስክስ አምጥተው አንዳንድ ጊዜ ምህረት ማለት ዲሲፕሊን ነው። አንዳንድ ጊዜ ደግሞ ፍቅር ማለት ከባድ ምርጫዎች ናቸው። ለመጥፎ ልማዶችህ ምህረት የለሽ ሁን፣ ለስንፍናህ ደግሞ ጭካኔ የተሞላበት ሁን። ለጊዜህ ጥብቅ ሁን፣ ምክንያቱም ለፍላጎቶችህ ለስላሴ፣ ለነፍስህ ደግሞ ጨካኝነት ነው የሚያስፈልግህ። እና ለፍላጎቶችህ ጨካኝነት፣ ለመጪው ህይወት ደግሞ ወይም ለአኼራ ምህረት ያስፈልግሃል። አላህ ሆይ ጉዳዮችን ሁሉ ላንተ አደራ ሰጥቻለሁ። ጤንነቴን፣ ሲሳይን ስኬቴን ይሁት ፍጻሜ፣ ጌታዬ ሆይ ወደ ምትወደውና ወደ ምትፈልገው ነገር ምራይ። እናማ ባሂ መልካም ተፋንታን ከትልቅ ትሩፋትህ እለምንሃለሁ። ጌታ ለምንድን ነው የምለምንህ? ፈኢነከ አንተኮ ተቅዲሩ ወላ አቅዲር። አንተ ትችላለህ፣ እኔ አልችልም። እኔ አቅም አልባኝ አንተን አቅም ያለህ እኔ የዚህን ጉዳይ መጨረሻ

ከዛ ደግሞ በረካ አድርግልኝ። ያንን ነገር መልካም ከሆነ ይህ ነገር አሳካው አግራልኝ፣ በረካ አድርግልኝ። ምክንያቱም አንድ ቀን ጭካን ይህድንሃል። ለእያንዳንዱ ፍላጎቶችህ አይ ስላልክ እና ለአላህ ደግሞ አዎ ስላልክ አንድ ቀን ለራስህ ታመሰግነዋለህ። ለኩራትህ ጨካኝ፣ ለሰበቦችህ ጨካኝ፣ ግን ለነፍስህ በጣም ደግሁን። ሰላት ባይኖር እንዴት ብዬ እኖር ነበር ብላችሁ አስባችሁ ታውቃላችሁ? የሚከብድ አይመስላችሁም?

እሱን የቀረቡ ሰዎችስ ዱንያም ውስጥ ደስታ፣ አኼራም ደግሞ ከዛ የበለጠ ልዩ ሀያት ይጠብቃቸዋል ማለት ነው። አላህ ከነኛ ያድርገን ኢንሻላህ። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ ቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን፣ የአሊሞች ንግግሮችን፣ ታሪኮችን እንዲሁም እዚህ ዩቲዩብ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ወይም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ።